ሰላም ሰላም ለእናንተ ው ሰላማችሁ ባላችሁበት ይብዛላችሁ ላለው ዛሬ የማሳያችሁ ቦርቦር ወይም ደግሞ ኪኒዋ ሰላጣ አስራ ሳያችኋለሁ ማለት ነው እዚህ ጋራ ዛሬ ለየት የሚያደርገው ነገር አለ የዚህ አስራ ሰላጣ አይነት ማለት ነው እዚህ ጋር የምትመለከቱት ቀይ ስር አለኝ ሁለት ቀይ ስር የተቀቀለ ቀይ ስር ነው በደንብ የበሰለ ማለት ነው ካሜራው እንትን ጊዜ ስለሚበዛ ሰዓት ስለሚል ቪዲዮ ለማሳጠር ብዬ ነው ይህንን ነገር እንትን ያልኩት ለብቻ ያደረኩት ወይ ቅርታ፣ ከዛን ይሄን ቀይ ስሩን ቀቅየዋለሁ ለጊዜው ብዬ ነው እንትን ያልኩት። የተቀቀለ ነው ኦልሬዲ እናንተን ለማሳየት ስለሆነ ነው። በደንብ የተቀቀለ ነው እዚህ ጋር ውሃ አለኝ ማለት ነው ውሃ ውስጥ ምን እጨምራለሁ መሰላችሁ አሁን እዚህ እንደምትመለከቱት ሁለት አይነት ነገር አለኝ ኬኔዋ አለኝ አያችሁ ኬኔዋ ይሄ ኬኔዋ ካገኛችሁ በጣም ቆንጆ ነው አንደኛ ዳየት ለመሆን ለሰውነታችሁ በጣም ጠቀሜታ ያለው ነገር ነው ማንኛውም ሰው መመገብ የሚችል ነው። ለጤና ተስማሚ የሆነ ነገር ነው ማለት ነው። ኬኔዋ ካለ ኬኔዋ ተጠቀሙ። እኔ ኬኔዋ የምጠቀመው አንድ ሲኒ ኬኔዋ ጠቀማለሁኝ ማለት ነው። ይሄንን ለ12 ደቂቃ ነው የምጠቅለው ኬኔዋን መጠቀል 12 ደቂቃ ነው የሚፈጀው። ከዛ እዚህ ጋር እንደምትመለከቱት ያው ቦርቦር አለኝ ቦርቦር ይሄኛው አለኝ ማለት ነው። ይሄንን በቦል የምንሰራበት ነው። ይሄንንም አንድ ሲኒ አለኝ ማለት ነው። የቡና ግን እኔ የምጠቀመው ለዛሬ ማለት ነው፣ ኬኔዋ ነው የምጠቀመው። ኬኔዋ ማለት ነው፣ ይህንን ነው የምጠቀመው ማለት ነው። ግን በሁለቱም አይነት አሰራር ቢሆን ዘሴም ስራ ነው፣ ስራው የተለየ ስራ የለውም ማለት ነው። እንደዚህ ነው አሰራሩ ማለት ነው። ከዛን እዚህ ጋር ኬኔዋውን እጨምራለው። ከዛ ኬኔዋውን እጨምረውና እሳት ላይ ጥለዋለሁ እቀቅለዋለሁኝ ማለት ነው እቀቅለዋለሁ። ለ12 ደቂቃ ኬኔዋውን እቀቅላለሁ። እሺ አሁን እየተቀቀለ ያለው በስሎልኛ፣ ስለዚ አ አጠነፍፈዋለሁ ማለት ነው ጥንፍ አድርገዋለሁ። ከዚያ ደግሞ ቦርቦሩንም እቀቅላለሁ ማለት ነው። እዚህ ጋር አሁን ሌላ ነው የቀቀልኩት የቀይ ስር ውሃ ነው ማለት ነው ያኛውን ሳይሆን ኬንዋ የቀቀልኩበት ሳይሆን ይሄኛው ሌላ ውሃ ነው ማለት ነው። ውሃ ስላችሁ የቀይ ስሩ ውሃ። ስለዚህ እዚህ ጋራ ቦርቦር ጨምርበታለሁ። ቦርቦር ማለት ቅንጨ ማለት ነው በነገራችን ላይ ሌላ ነገር የለውም። የስንዴ ቅንጨ ማለት ነው እና ድሮ ኢትዮጵያ በእርዳታ ይሰጥ ነበር። በደንብ አቃለው እርዳታ፣ ልጆዬ በጣም ይሰጥ ነበረ። የእርዳታ ቅንጨ ብለን ብለና የምንገዛው ገዛው ይሄኛው ቅንጨ ማለት ነው። አለ ኢትዮጵያ ነበር አሁን አላውቅም። ይሄን ይመስላል እሺ አሁን ለአንድ ሲኒ ቦርቦር ማለት ነው። ቂንጬ የጨመርኩትኝ ይሄ ሬዲ ሜድ ስለሆነ ነው። ቂንጬ የቀቀልኩት ግማሽ ኩባያ ግማሽ የቡና ሲኒን የጨመርኩት ማለት ነው። ግማሽ የቡና ሲኒ ውሃ ነው የጨመርኩትኝ በሱ ነው። ብዙ ውሃ ከጨመራችሁ እንትን ይላል፣ በጣም ይጨማለቅባችኋል። እሺ፣ ከዛን ይሄው እንደምታዩት መጥቷል። ውሃውን ከዛን አቀዘቅዘዋለሁ ማለት ሁለቱም ይቀዘቅዛሉ። በደንብ አርኮት ይሄኛው ጀውዝ ነው የምንለው ይሄኛው አንድ ኩባያ ነው የሚጨምረው ይሄኛው አለ የታመሰ ማለት ነው ኦሊቭ በኦሊቭ ኦይል ነው የማምሰው በኦይል ኦይል ትንሽ ጊዜ እንደዚህ አይነት ጊዜ አማስለዋለሁ ለሰላጣ ስለምጠቀመው አንድ ኩባያ ላንድ ሰከንድ ምናምን ላንድ ደቂቃ ሶሪ ላንድ ደቂቃ እንደዚህ ነው የምናምሰው ያው እዚህ ጋር እንደምትመለከቱት ናና የተከተፈ ናና አንድ ኩባያ አለኝ ድብስ ሮማን አንድ ኩባያ አለኝ። ቀይ ስር እንደዚህ ከትፌዋለሁ፣ አንድ ኩባያ አለኝ። ዱራ ወይ በቆሎ ማለት ነው፣ አንድ ኩባያ አለኝ። የተቀቀለ የጣሳው ማለት ነው። ሌላ ነገር የለውም። እዚህ ጋር ፍልፍል ባርድ ትልቁ ማለት ነው፣ እሱ አንድ ኩባያ አለኝ። ያው ይሄኛው ማለት ነው። ይሄኛው ማለት ይሄኛው ነው፣ ይሄ ማለት ነው ከዛን እዚህ ጋር የቀቀልነው ቦርቦር አለ ከፈለግን በቦርቦር እንሰራለን ከፈለግን ደግሞ በኬኒዋ እንሰራለን በፈለግነው አይነት መስራት እንችላለን ማለት ነው ከዛን እዚህ ጋር ምን አለኝ አረንጓዴ ሽንኩርት ወይም ግሪን ኦኒዮን በሰል አክደር አንድ ኩባያ አለኝ ባዶኔስ ወይም ፐርሲሊ አንድ ኩባያ አለኝ እዚህ ጋር ክሊፕስ ይሉታል ይሄኛው አንድ ኩባያ አለኝ። ይሄኛው ማለት ይሄ ነው፣ ይሄ ማለት ነው። አረባ ጋር ያላችሁ ልጆች በደንብ ታውቁታላችሁ። ይሄ ማለት ነው፣ ኪያር ነው፣ የተገዛ ነው። ይሄን ያለኝ በትልልቁም አለ በትንንሹም አለ፣ በፈለጋችሁት መጠን ያለው ይሄ ማለት ነው። ያለኝ እኔ ከትፌው ነው አድቅቄ ማለት ነው። ከዛን እዚህ ጋራ ናና ፓውደር አለኝ፣ ናና ፓውደር አንድ የሻይ ማንኪያ ጨምራለሁ። እዚህ ጋራ ኦሊቭ ኦይል አለኝ። ኦሊቭ ኦይል ግማሽ ኩባያ ነው የምጨምረው። ኦሊቭ ኦይል ትንሽ በርከት አደርጋለሁ፣ እናንተ ግን በመጠናችሁ። ይሄኛው ኦሊቭ ኦይል በጣም ቆንጆ ኦሊቭ ኦይል የወርዳን ነው እና በጣም ቆንጆ ኦሊቭ ኦይል ነው ማለት ነው። እዚህ ጋ እንደገና ደግሞ ሮማን አለኝ። ይኸው ማሳላስ ማለት ነው ይሄን ያለኝ ይሄኛው አለኝ ይሄንን አንድ ሲኒ እጠቀማለሁ። ይሄ ማለት ነው አንድ ሲኒ፣ ሎሚ አንድ ሲኒ እጠቀማለሁ። እዚህ ጋራ የተደለዘ በርበሬ ወይም ፍልፍል ፍላንክ፣ ይሄንን አንድ ሙሉ የሻይ ማንኪያ እጨምራለሁ። ጨው እጨምራለሁ ማለት ነው። ግብዓቶቹ በጣም ብዙ ናቸው። ይሄኛው ኬኒዋ ነው። ከያያችሁ ይሄኛው ቦርቦር ነው። ቦርቦር ስላችሁ ቅንጄ ማለት ነው፣ ሌላ ትርጉም የለው። እዚህ ጋር ደግሞ ኬኒዋ ማለት ነው። እኔ ግን በኬኔዋ ነው የምሰራው፣ ምክንያቱም መዳሜ ዳየት ስለሆነች እንደዚያ ነው። እኔም እሱ ነው በላ ኬኔዋ ማለት ነው። ግን ኬኔዋ ላታገኙ ስለምትችሉ፣ በብዛት ላይገኝ ስለሚችል በቦርቦር እንደዚ ያርጋችሁ መስራት ትችላላችሁ ሁለቱም አንድ ናቸው። ልዩነት የለውም ማለት ነው ፈልጌ ነው። ስለዚህ የሰላጣዎቹ ግብአቶች በጣም ብዛት አላችሁ ው ይህን ይመስላሉ በጣም ብዙ ናቸው ግብአቶቹ። እሺ አሁን ሶሱን ልሰራ ነው። ሎሚ ይጨምራለው። ከዛ ድብስ ሮማን ወይም ደግሞ ሙሰለሱን እንጨምራለው ማለት ነው። ማሳላ ነው አሁንም ይሄኛው ነው። ከዛ እዚህ ጋር ጨው ጨምራለሁ። ጨው እናንተ እንደምትፈልጉት ጨምሩ። ጨው ሁሉ ጊዜ ሰው በሚፈልገው መጠን ነው የምትጨምረው። ከዛ እዚህ ጋር ናና አንድ ሻይ ማንኪያ ጨምራለሁ። እዚህ ጋር የተደለዘውን በርበሬ ጨምራለሁ። ሞቅ ማድረግም ትችላላችሁ እሱን ከፈለጋችሁ ማለት ነው። ከዛ እዚህ ጋር ኦሊቭ ኦይል ዋው! ይሄ ኦሊቭ ኦይል እኔ ዝም ብዬ በባዶ ነው እራሱ እንበላው። ድብስ ሮማን በሰፈርኩበት ሰፍራለች ችግር የለብኝም። አንድ ማንኪያ፣ ሁለት ማንኪያ፣ ሁለት ሲኒ ጨመርኩ ማለት ነው። ከደበኩኝ ሁለት ሲኒ ዘይት ማለት ነው።

እዚጋራ ኬኒ ወይን ጨምራለሁ ኬኒ ወይን ያ ይሄንን እንጨምራለን ክለብሱን በሰል አክደሩን ወይም ግሪን ኦኒየን ስዊት ፔፐር ወይም ደግሞ ፍልፍል ጋር ደሩን እዚጋ ባዶኒሱን ብዙ ሰላጣ ነው። ከዚህ ጋራ ቀይ ስሩን ከዛ እዚህ ጋራ ሮማኑን ጨምራለሁ እስከራለሁ ከላይ። ከዛ እዚህ ጋራ ናናው ከዛ እዚህ ጋራ በቆሎን ጨምራለ። እና ይሄን የሚያክል የሚገርም ሰላጣ ከዛ ይሄንን እንጨምራለን። እሺ አሁን ሶስቱን እንዳለ ጨምራችሁ ማለት ነው። ይህ ድግስ ሲኖር በፈለጋችሁበት ሰዓት ላይ መስራት ትችላላችሁ ማለት ነው። በጣም የሚያምር ቆንጆ ሰላጣ ተወዳጅ ሰላጣ ነው። ይህን ሰላጣ የማይወድ የለም። እናንተ በግማሽ በግማሽ ኩባያ መስራት ትችላላችሁ። እኔ ግን ቤተሰቡን ብዙ ቤተሰብ ስለሆነ ግዴታ ብዙ ሰላጣ ነው መስራት ያለብኝ። እኔ ለዚህ ነው ሁሉ ነገር የሚበዛው። እኔ ስሰራ ሁሉ ነገር ብዛት ነው እምሰራው፣ ትንሽ ነገር አልሰራም። ካላለቀም ደግሞ ፍሪጅ ውስጥ አስቀምጠው እና ለነገይ ደግሞ ቁጭ አድርገዋለሁ ማለት ነው። የስነስርዓቱ ችግር የለውም አይበላሽብኝም። የሚያምር ሰላጣ። ትንሽ በጣም ልዩ ጣዕም ያለው ሰላጣ ነገር አይሆንልኝም። ትንሽ ግን ጨው ያንሰዋል። በጣም ልዩ ጣዕም ትክክለኛ ሰላጣ ማለት ነው። ያው እኔ ፈታ ቺዝ አለ፣ ይብላችሁ። ይሄኛው ቺዝ ካለ ይሄን ቺዝ ተጠቀሙ። ፈታ ቺዝ በጣም ደስ ይላል። ከሌለም ደግሞ ችግር የለም። ማለት መጠቀም በጣም ደስ ይላል። ይሄን ፈታ ቺዝ መጠቀም ጥሩ ነው። ለምን፣ ለማንኛውም ጊዜ ለእናንተ እራሱ ለቁርሳችሁ አረብ ቤት እስካላችሁ ድረስ ማለት ነው። ኢትዮጵያ እንኳን አለ ብዬ አላቀም ላይኖርም ይችላል። ግን ያለውን ቺዝም ተጠቀሙ። ግን ከሌለም ደግሞ አትጠቀሙ፣ ችግር የለውም። እኔ ዝም ብዬ ለዲኮር ነው ያደረኩት። በዛ ላይ ፈታ ቺዝ ወዳለ ወይ፣ ይሄን ይመስላል ለምሳሌ። ቆንጆ ቪታሚን የተሞላ በቪታሚን ሲ የታጨቀ ቆንጆ ለጤና ተስማሚ መዳየት ለሆናችሁ ሰዎችም ደግሞ በቃ ምርጥ ሰላጣ ማለት ነው። የምርጥ ምርጥ ሰላጣ የሰላጣዎች ሁሉ አለቃ ነው። ይሄን እናስቀምጥ። እቺ ሰላጣ ማሳል እኔ ነኝ የምጨርሰው በልቼ። በጣም ቆንጆ ነው፣ በጣም ማለት ነው። አሁን እቺ አደርሳለሁ ለእነሱ ሰዎች አሁን ጠርግ አድርገው በልተው ፈጠርቼ ነው። አመሰግናለው መባለው ይህ ይመስላል። ይህም ጀውዙን ነው በዚህ ያደረኩት። እጅሽን በእጅሽ ለማነሳሽ እንዳትሉኝ እጅ በጣም ንጹህ ነው። የምግብ ሳቀርብ እኔ ንጹህ ነው የምቀርብ። መላንነት ንጹህ ነው። አንዴ ይመስላላችኋል አለ ወዳጆቼ ወዳጆቼ አለው። ሮም ራስ ይቻላል። እሺ እስታረቁት ከላይ ጊዜ በጣም ነው የሚያምረው። በጣም ቆንጆ ነው፣ ዋብ የሆነ ሰላጣ ሌ ሰብስክራይብ ላይ፣ ኮመንት፣ ሼር አድርጎ ቲጂ አረቢያን ፉት ሼር አድርጎልኝ በጣም ነው የሚያምረው።